ነገረሽ፣ ለምን ጠራሽው? ምን አስደነገጠሽ? ነይ ወደዚህ ነይ። ቁሚሽ አንዴ ፈልግሽ። እንግዲህ ሰይድ የመን ላይ ማለት ነው። በዚህ መልኩ ሰላምን ፓስፖርቷን በመቀማት እንደዚህ በፖሊሶች ያንገላታት ነበር ማለት ነው ያየኑ። በእውነት ይሄ ግን ወንድነት አይደለም አቶ ሰይድ ማለት ነው። እንደኔ ይሄ ለአንተ ውርደት ነው፣ እውነቴን ነው። የፈለገ ነገር ቢሆን ሴት ልጅ እንደዚህ ማድረግ የለብህም። እሷ የፈለገችውን ብትፍጨረጨር፣ ሲጀመር እንዴት አንተ ቦርሷን ቀምተህ በዚህ ልክ ታስለቅሳት ትችላል? በዚህ ሁኔታ ልጆቼን አገኛለሁ ብለህ ከሆነ እኔ በእውነት በጣም ማዝ ነው። አሁን መጥፎ ውሳኔ ውስጥ ሱመያንም ማለት ነው። ምክንያቱም የሱመያ ሰዎችን በዙሪያ ያሉ ሰዎችን እንደዚህ እያሰቃየህ አንተ ልጆች ና ያለው ማለት ይሄ ዘበት ነው ማለት ነው የተባልከው የወለድካቸውን ልጆች ሂድና አስመርምረህ የታወቀው እንደውም አንድ ነበር። አሁን እንደውም ሁለት ሶስት እየሆኑ ነው እና እነዛን ሄደህ አሳውቀኝ ነው እንጂ ያለችህ። በእኔ ዙሪያ ያሉትን ሰዎች በፖሊሶች እያስፈራራህ እንደዚህ አድርግልኝ አይደለም ያለችህ። ስለዚህ እርግጠኛ ነኝ ሱመያ በዚህ ጉዳይ ላይ መታወራበት ይመስለኛል። ለእሷ የሚቆረቆሩ ሰዎችን ለእሷ የሚያግዟት ሰዎችን እንደዚህ በፖሊስ ማስፈራራት የባሰላን ተቀጣትህ ይረዝማል ብዬ ነው የማስበው እና ሰይድ ብዙ ሰው ሊያውቅህ ይችላል፣ ግን በዚህ ልክ መንጠራራት የለብህም ማለት ነው። አንደኛ ልጅቷን አስጠርተህ በስነ ስርዓት የወሰደችው ነገር ካለ መጠየቅ ነው እንጂ እንደዚህ በፖሊሶች አስፈራርተህ እስከምታለቅስ ድረስ እንደዚህ ማድረግ የለብህም። በመጀመሪያ ደረጃ አንተም ሴት ልጆች አሉ ማለት ነው። እናት አለ፣ ሚስት አለ፣ እህት አለ፣ እንደውም በስደት ላይ የምትኖርም እህት አለች ማለት ነው እና እኔ በእኔ በኩል እንዲሁም ዛሬ ሰይድን በጣም ከሰው በታች ወርዶ ነው ያገኘሁት። በእውነት በጣም ማለት ነው፣ የፈለገ ነገር ብታረግህ በቃ ሊሞሪ ሰርቀሻል ነው የምትላት እንግዲህ ሰርቄህ እሷም አምና ልሃለች እኮ ሊሞሪ ሁኔጋ ሳይሆን ሚስትህ ጋ ነው ያለው ብላለች ስለዚህ ሚስትህን ነው መጠየቅ የምትችለው እንጂ ይቺን ልጅ እንደዚህ ማሰቃየቱ ምንም ለአንተ እንትን የሚልህ ነገር የለም ግን ያንተን ፈተና ያበዛዋል የባሰ ማለት ነው ልጆችህን እንዳታይ ያደርግሃል ማለት ነው አንተ ወንድና ጎበስ ከወቅ የታዘዝከውን ለምን አስመርምረህ አትመለስም ምን ሌላ ቦታ ያዘልልሃል ይሄ ዳር ዳር እኮ ስራውን እንደሰራ ሆኑ ለአንተ ራሱ እንትን የሚለው ማለት ነው ስለዚህ አሁን አንተ ምንድነው ትክክለኛ ልጆች አሉ ማለት ነው። በቃ ከሱመያ ልጆች ውጭ ሌላ ልጅ አለ ማለት ነው። ምክንያቱም እንደዚህ ዳርዳሩን እየሄድክ ከሱመያን ደጋፊዎች ወይ ሱመያን የሚያግዟትን ልጆች ማለት ነው፣ የሚረዷትን ልጆች የሚረዷትን ልጆች አንተ ዲቃላህን ወልደህ ጥላሃት ሄደህ እነሱ በዙሪው አይዞሽ እያሉ በእርች እያሉ የሚያበረታቷትን ልጆች አንተ በሌላ ነገር በማሰብ እና ሌላ ነገር በማለት እንደዚህ በፖሊስ እንትን ማለት ጥሩ አይመስለኝም። ግን በዚህ ጉዳይ መልስ እንደምትሰጥ ሱመያ እርግጠኛ ብዬ አስባለሁ። ግን በጣም በጣም እኔ እንጃ በጣም ባለጌ ነህ ብዬ ነው የማስበው። እኔ እንደዛ ነው ምንም ማስበው ብቻ ነህም ማለት ነው ለሴት ልጅ ይሄ አንደኛው ከቦርሳ ውስጥ መንጭቀህ ወስደህ ከዛ በኋላ አልሰጥም ስትላት ሄዳ ፖሊሲ ይዛ መጣች። ምክንያቱም በሰው ሀገር ካለ ፓስፖርት መንቀሳቀስ ስለማይቻል ማለት ነው። ከዛ ድጋሚ አንተ ባለ ገንዘብ ና ባለ ብር ስለሆንክ ገንዘብ ስላለ ብቻ በገንዘብ ገዝተሃቸው እንደዚህ አንጋግተህ አመጣ ማለት ነው። ከዛም ደግሞ ከፈለግሽ ከነታንኩ አመጣልሻለሁ አልክ ማለት ነው። ስለዚህ አንተ ባለ ገንዘብ ስለሆንክ ነው በገንዘብ ስለምገዛቸው ነው እንጂማ እንደሚወዝም ብሎ አይንቀሳቀስልን ከህግ ውጭ እንደዚህ ጋ ብለው የመጡት የሆነ የተፋ ነገር ስላለ ነው። ያንን ኪስህን አይተው ማለት ነው። እና እንደዛ ባታደርግ ጥሩ ነው ብዬ አስባለሁ። በነገራችን ላይ ግን እሱን ይህን ነገር ለእሱ መያንተዋለን ምክንያቱም እሷ በምትቀጣው ትቀጣለች ብለን እናስባለን። እና እኔ በጣም ነው ያዘንኩት። ማርያም በሰላም ቦታ ሆኜ ራሴን ሳገኘው በጣም አዘብኩ ማለት ነው እና ያቺ ጓደኛዋ ተብዬ ናት፣ ደግሞ ያሳለፈቻት ማነው ስሟ? በእናታችሁ እሷ ናት። ጥሪ ስትባል የሚያገባኝ ነገር የለም ስለሷ፣ አይመለከተኝም፣ ራስ ባለህበት መፈለግ ትችላለህ። ማስታረቅ ከፈለገች ደግሞ ሱመያ ራሱ ስህተትህን አስተካክልና ልጆችን አሳያለሁ ብላሃለች። ከዛ ውጭ ሌላ የሚመለከተኝ ነገር የለም ብላ መሄድ ስትችል ደውላ ግን፣ እሷ ጥላት ሄደች። ዳር ላይ እንኳን ሆና የሚፈጠረውን አላየችም ማለት ነው። ግን እሷ ከጠራቻት በኋላ ልጅቷን አጋፍጣት ሄደች ማለት ነው እና ይሄ በጣም ብልግና ነው። በእውነት አለቀሰች፣ ሰላም በጣም ያሳዘነች። ሰይድ ግን በጣም በጣም በጣም ባለጌ ነህ። እውነቴን ነው የምልህ በጣም ባለጌ ነህ። እስከ ዛሬ ድረስ እኔ እንደው ዝም ብዬ እንትን እል ነበር፣ ግን ዛሬ ነው ኢየሱስም። በጣም ያሳዘነች ሰላም ማለት ነው። ምክንያቱም ደግሞ እዛ ሀገር ላይ ፓስፖርት ራሱ መሰራት እንደማይቻል ስለሚያውቅ ማለት ነው እና አስገባሻለሁ አንቺን ራሱ መጥቶ ማን እንደሚያስወጣሽ አለ ማለት ነው። እና ባለጊዜ አንዳንዴ ባለጊዜዎች እኮ የምትረግጡትን መሬት ራሱ ትጠይፋላችሁ። በኋላ እሱ መሬት ከላይ እንደምትሆንባቸው አታውቁም። እና ብቻ አላውቅም፣ በጣም በጣም ያናድድ ከዛሬ ሰይድ ማለት ነው ባላይ ውሻ ነበር ይሄን ቪዲዮ። እና እንደዚህ የሚያረጉ ወንዶች በጣም ያስጠሉኛል እና እህት ህ ራሱ ያንተ እህት ህ ራሱ ብትሆንስ? እህትህ ብትሆንስ? እህትህ በስደት ነው ያለችው በነገራችን ላይ ብትሆንስ? ለነገሩ አንተ ልብህን ስለድፈን እንኳን እህትህ ልጆችህ እየተሰቃዩ አይደል? እንዲህ መች ለልጆችህ ራሱ ልብህ ራራ። ስለዚህ ለእንደዚህ አይነት ሰው ደግሞ ጥሩ አመለካከት ይኖረኛል ብዬ ራስ በጣም የተናደድኩት ዛሬ፣ ማርያምን በጣም ታስጠላላችሁ፣ በጣም ማለት ነው። አንተ የታዘዝከው ሲጀመር ወደዛ የሄድከው ልጅህ ልታስመረምር ነው። ሰላም ምን አገባት? እና ነው ከሰላም ጋር ሄዳ ሰላምን በፖሊስ የምታስፈራረው። ምን አረገች? ስለሱመያ ስላገዘች፣ ለሱመያ ስለተላላከቻት፣ አይዞች በርች ስላለቻት? ሌላ ምንድን ነው እሱ ሊሞረውን እኮ አልካደችም። እሷ ጋር ያለው እሷ ጋ ነው ያለው ሚስት ጋ ነው ያለው እኔ ጋ የለም አለች። ስለዚህ ሚስትን መጠየቅ ትችላለ ማለት ነው እና ግን በጣም ያሳፍራል እውነት፣ በጣም ያሳፍራል። ግን ደግሞ ዋጋ ትከፍልበታለህ፣ በዚህ ጉዳይ ማለት ነው። በዚህ ጉዳይ ዋጋ ታስከፍልሃለች የገዛ ሚስትህ ብለን እናስባለን። ሶመያ እንደምታስከፍልህም አምናለሁ። ምክንያቱም እንግዲህ እናያለን። በዚህ አይነት የልጁን ዲኤንኤ ራሱ በስነ ስርዓት አያስመረምረውም። አይገርማችሁም? አያስመረምርም። አሁን የሄደው በገንዘብ በምናምን በዚህ ወቶ በዚህ ወርዶ ሸዋውዶ በሆነ ነገር አሳምኖ እንደ እንትን እንደሚል እወቁ። ምክንያቱም ይኸው በዚህ ማየት ትችላላችሁ፣ በዚህ ገንዘብ ምን እንደሚሰራ እዚህ ላይ መንትን ማለት ትችላላችሁ። እና ተመልከቱ እንግዲህ እሱ ሲጀመር ራሱ አንተ መሄድ አይጠበቅብህም ብላለች፣ ሱመያ ራሱ አንተ መሄድ አይጠበቅብህም፣ እኔ ግን ነግሬሃለሁ በገንዘብ በምናምን እንደዚህ እንደዚህ ብለህ አንድ ነገር እንትን ቢል ነግሬሃለሁ ብላለች ማለት ነው። እና ናስጠንቅቅሃለች ለዛ ነው የሄድከው። ነገሮችን በገንዘብ ለመገለባበጥ ነው እንጂ የሄድከው እውነቱ እንዳይታወቅብህ ማለት ነው። እና በጣም ያሳፍራል። እውነት ሰላም ዛሬ በጣም አሳዝናኛለች። እውነት በገዛ እጇ ከደህና ቤቷ ተጠርታ ሄዳ ፓስፖርቷን ተቀምጣ እንደገና ደግሞ ፖሊስ ሶስት ፖሊስ በአናቷ ላይ ለቀቀባት። ማለት ከፈለግሽ ታንኩን አስወጣለሁ አለ ማለት ነው። አላነፋህም። በጣም በጣም አናፋህ አቶ ሰይድ ማለት ነው። ለማንኛውም በጣም አንዳንድ ሰው ስታከብሩት ክብር አይወድለትም እና ሱመያ እንጠብቃለን መልስሽን። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው